ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ጎጃችን እንሆ ጀምረዋል። አዳዲስና ኦታዊ መረጃ ማስደመጥ ጀምረናል። በቀድሞ የረስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ትግራይ ሰራዊት አባላት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ማንሳታቸውን ተከትሎ ክልሉ አዲስ ያወጣውን የሰራዊቱን መሰረታዊ ፍላጎት ጥያቄ፣ የህክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ መንግስትና መንግስታዊ ባልሆኑ ተቋማት አገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያ ዛሬ የክልሉ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሠ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ ድምፅ አጽድቀዋል። የሰራዊቱን ተቃውሞ ተከትሎ ጀነራል ታደሠ ወረደ የአቶ ጌታቸው ረዳት ጣፋንታ ደርሷቸው ትናንት ጥቅምት 6 2018 ወደ አዲስ አበባ እንደሸሹ በአንዳንድ ሚዲያ የተዘገበው ውሸት ሐሰት ነው ተብሏል። የግብፅ መሪዎች ከኢትዮጵያ ጋር በተያያዘ የሚያደርጉን ንግግር ምንን ያመለክታል? በኢትዮጵያና በግብፅ መካከል ላለፉት 15 ዓመታት ውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብፅ ከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበው ክስ አጠናክራ ቀጥላለች። ኢትዮጵያ ግብፅና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሊትና በግድቡ አስተዳደር ላይ ድርድር ሲደረጉ ቢቆዩ ከስምን ላይ ሳይደርሱ ቀርተዋል። የህዳሴው ግድብ ተጠናቀው ስራ ጀምረዋል። በዚህም ጉዳይ የዜና ትንታኔያችን አካቶታል፣ ቆይታቸው የምሰሙት ይሆናል። አይኤምኤፍ እዳ ያለባቸውን ሀገራት ለይተዋል። ደረፕ አቆጣጠር ጥቅምት 2025 ጀምሮ በአጠቃላይ 86 ሀገራት 162 ቢሊዮን ዶላር ጋር የሚመጣጠን እዳ አለባቸው ብለዋል። በዚህም በረድፎ ያወጣቸውን በዝርዝር የምናሰማቸው ይሆናል የገንዘብ ሚኒስተር ለዓለም ባንክና ኤምኤፍ ተጨማሪ የብድር ጥያቄ ያቀረበ። የልዑክ ቡድናቸውን ይዘው በዓለም ባንክና በዓለም የገንዘብ ድርጅት አመታዊ ኤምኤፍ ስብሰባ እየተሳተፉ የሚገኙት የገንዘብ ሚኒስተር አቶ አህመድ ሽዴ በተጨማሪም ብድር ጥያቄ አቅርበዋል። የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የበረራ አገልግሎት ዳግም ጀመረ። ኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገው በረራ ከጥቅምት አምስት ቀን 2018 ዓ ም ጀምሮ ዳግም መጀመሩን አስታውቋል። እነዚህን የመሳሰሉ አርእስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ ዕለቱ አጫጭር ዜና ስናልፍ አማራ ክልል ምስራቅ ጎጃም ዞን የነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂ መገደላቸው የወረዳው አስተዳደር አስታውቀዋል። የወረዳው የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በአሰራጨው ዘገባ የወረዳው ምክትል አስተዳዳሪና የሥራ ክሎ ጽህፈት ቤት ኃላፊ የነበሩት አቶ አድሱ ተሻለ ዛሬ ጠዋት 12 ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፏል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውን በአካባቢ የሚንቀሳቀስ ታጣቂ ኃይል ተጠያቂ ነው ሲል መግለጫው ከሰዋል። የግለሰብ ውይጥ የተለያየ ጊዜና ቦታ እየጠፋ እንደሆነ መግለጫም አመላክቷል። ና ኢትዮጵያ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆነ የቆየ ታላቁ የህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ ከፍተኛ ባለስልጣና አማካኝነት በኢትዮጵያ ላይ የምታቀርበው ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብፅና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሊትና በግድቡ አስተዳደር ድርድር ሲያደርጉ ቢቆይም ከስምምነት ላይ ሳይደርሱ የህዳሴው ግድብ ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጫው አብዛኛው የምትጠቀመውና ወንዙን የህልውና መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻን ይቀንሰዋል በማለት ስትከራ ለማሻሻል በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑም ለታችኛው ተፋሰስ ሀገራት የሚደርሰው ውሃ የተመጣጠነ ያደርገዋል ስትል ትከራከራለች። ግድቡ ግብፅም ኢትዮጵያን የውሃ ፍሰት እንድትቆጣጠር በማድረግ የበላይነት ይሰጣታል በሚል ስጋ ከግንባታ ወቅት አንስቶ አስገዳጅ ሕጋዊ ስምነት እንዲፈረም ስትጥር የቆየ ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወቃል። በግድቡ ምርቃት ከሳምንታት በኋላ በሱዳን የደረሰው ጎርፍ መጥለቅለቅ ግብፅ እያሰማች ላለው ተቃውሞ አዲስ በር የከፈተ ሲሆንላት ለተከሰተው ጎርፍና ለደረሰው ጉዳት ግዙፍ የኢትዮጵያ ግድብ ተጠያቂ አድርጋለች በኢትዮጵያ በኩል ግን ይህ ተቀባይነት አላገኝም ይልቁንም የታላቁ ህዳሴ ግድብ መኖር በሱዳንም ሆነ በግብፅ ሊደርስ የነበረውን ከባድ ጉዳት አስቀርቷል በማለት የቀረበውን ክስ አጣጥለዋለች ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቅም ስምነት ላይ ለመድረስ ፍላጎት እንዳላት እየገለጸ ቢሆንም ከግብፅ ግን በኩል እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለ ይመስላል ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ ህዳሴ ግድብ ካስመረቀኝ በኋላ የግብፁ ፕሬዝዳንት ጨምሮ የአፍሪካ ዲፕሎማቶችና ከፍተኛ ባለስልጣን ዛቻሰል ንግግር በይፋ እየተናገሩ ነው። ግብፅ እጇን አጣጥፋ አትመለከትም ብለዋል። ከቀናት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ የተካሄደው ስምንተኛ የውሃ ሳምንት ስብሰባ ላይ ባስተላለፉ መልእክት ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃ ተወስዳለች ብለዋል። ይህ ፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት የሁለቱ ሁለቱ ሀገር ወዳጆች የሆኑ አሜሪካ ከሚያረዷት አቋም አንጻር ለንግግር የሚኖረው እድል የሚያደናቅፍ ሊሆን ይችላል ተብሏል። ፕሬዚዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ የዋለችው ግድብ አስተዳደር በተመለከተ ግብጽ ደስተኛ ለመሆኗን ጠቅሰው ይህ ኃላፊነት የጎደለ ያሉትን ሁኔታ አገራቸው እጇን አጣጥፋ አትመለከተም ብለዋል። ይህንንም ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስተር በሰጠው ምላሽ ፕሬዚዳንቱ ንግግር ግብፅ የአባይ ወንዝ የበላይነት ለመቆጣጠር ፍላጎት መግለጫ መሆኑን በመጥቀስ እንዲህ ያለው ንግግር ኢትዮጵያ አባይ ወንዝ የመጠቀም መብቶ አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞ ገልጿል። ይህም ከፕሬዚዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደው ወቅትም የግብፅ የውጭ ጉዳይ ሚኒስተር ባድል አብድላቲ የታላቁ ህዳሴ ግድብ ጉዳይ አንስተው ሀገራቸው ኢትዮጵያ አለም አቀፋዊ ፍርድ ቤትም እንደምትወስደው ገልጸው ነበር። የውጭ ጉዳይ ሚኒስተሩ ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንበቷ በሚሊዮን የሚቆጠሩ የግብፅና የሱዳን ህዝቦች ህይወት አደጋ ላይ ጥላለች በማለት ከከሰሰች ተጨማሪም ኢትዮጵያ የተናጠለ እርምጃ በመውሰድ በቀጠናው አደገኛ አደጋ ደቅናለች ብለዋል። ይህ ክስተት ተከትለውም በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዩሱፍ ካሳይ በሰጡት ምላሽ ግብፅ ስለታላቅ ህዳሴ ግድብ ያደረገችው ንግግር መሰረ አልባና አሳሳች ነው። በማለት ግብጽ ከቅኝ ግዛት ስምነት የተወረሰ ታሪካዊ መብት አለኝ የሚል የተፈሳሱ ሀገራት አገላጋጅ ብላለይ። አህጉራዊና ዓለም አቀፋዊ ተቋማት እንዲሁም ሀገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ስምና እንዲደርሱ እየጠበቁ ባሉበት በአሁኑ ጊዜ ግብጽ በኩል ግን ሌሎች አማራጭ ለመፈለግ አዝማሚያ እንዳለ የማያመለክት ንግግሮች እየተሰሙ ነው። ግብጽ ከአባይ ወንዝ ላይ አትደራደርም ብለዋል። ፕሬዚዳንት አልሲሲ ሀገራቸው በአባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውም እርምጃ እንደሚወ ሲወስዱ የተናገሩበት መረልካይ የግብፁ ጠቅላይ ሚኒስተር ሙስጣፊ ማድቡሊ የግብፅ የውሃ ደህንነት ጉዳይ ህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸው ተዘግበዋል። ፕሬዚዳንት አልሲሲ በመክፈቻችን ላይ ንግግር ባደረጉበት ስምንተኛው ሳምንት ጉባኤ ማብቂያ ላይ ንግግር ያደረጉት ጠቅላይ ሚኒስተሩ ከኢትዮጵያ ጋር የማያስማማቸው ታሪካዊና ህጋዊ መብት አንስተዋል። የግብጽ የውሃ ደህንነት ጉዳይ የፖለቲካ ወይም የድርድር ቦታ አይደለም ያሉት ጠቅላይ ሚኒስተሩ ግብጽ በአባይ ወንዝ ላይ ያላት ታሪካዊና ህጋዊ መብት ለድርድር ታቀርባለች ብሎ ማ

ተራ ቀጀት ነው በማለት ለግብፅ የህልውና ጉዳይ በሆነው በአባይ ወንዝ ላይ ድርድር እንደማይኖር ተናግረዋል። ይህ ግብፅ በአባይ ወንዝ የምታገኘው ውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ህጋዊ ድርሻ ሌሎች ሀገራት ያገለለ ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ተቀባይነት የሌለው የቅኝ ግዛት ስምምነት ነው። ይህም እንደ አውሮፓውያን አቆጣጠር 1959 በቀኝ ገዥዋ ብሪታንያ የተፈጸመውና አብዛኛው ውሃ ድርሻ ለግብፅ የሚሰጥ የቅኝ ግዛት ስምምነት አብዛኛው የተፋሰሱ ውሃ ለግብፅ የሚሰጥ ነው ስምምነቱ 5 በመቶ በላይ የውሃ ለወንዝ የምታመነጭ ኢትዮጵያ ላካተተ ሲሆን ግብፅ 55.5 ቢሊዮን ኪዩብ ውሃ እንዲሁም ሱዳን 18.5 ቢሊዮን ኪዩብ ውሃ እንዲያገኙ የሚፈቅድ ነው። በየአመቱ በናይል ወንዝ ላይ ከሚፈሰው 84 ቢሊዮን ኪዩብ ውሃ 12 በመቶ በትነት የሚያልቅ ሲሆን፣ አብዛኛው ቀሪ ውሃ ለግብፅ ለመስጠት በወቅቱ ግብፅ ትገዛ የነበረው ብሪታንያ ለጥጥ ምርቷ እንድትጠቀምበት የሚያመቻች ነው። ኢትዮጵያ ይህ የቅኝ ግዛት ዘመን ስምነት እሷን ያገለለ ከመሆኑም በተጨማሪ ፍትሐዊነት የጎደለው በመሆኑ እንደማትቀበለው በመግለጽ ተፋሰሱ ሀገራት መካከል ለድርድር ተደርጎ አዲስ ሁሉን የሚያስማማ ስምን ላይ እንዲደርስ ስትጠይቅ ቆይታለች። ኢትዮጵያ ህዳሴው ግድብ ግንባታ ከተጀመረ በኋላ በሀገራቱ አፍሪካ ህብረትና በአሜሪካ ለአለም ባንክ አማካኝ በተደጋጋሚ እንዲቋረጥ ድርድር ሲካሄድ ቆይተዋል። ነገር ግን ግብፅ ያቀረበችው አስገዳጅና ህጋዊ ስምነት እንዲፈጸም መጠየቋ ተቀባይነት ባለማግኘቱ ድርድሮቹ ውጤት አላገኙም። ገንብቶ በውሃ ከተሞላና ስራ ከጀመረ በኋላ ድርድር እንዲካሄድ የተለያዩ ወገኖች እየወተወቱ ባለ ጊዜ ኢትዮጵያ ዝግጅትነቷን ብትገልጽም የግብፁ ፕሬዚዳንት ጨምሮ የሀገሪቱ ከፍተኛ ባለስልጣን የሚያደርጉ ንግግር ለድርድር በር የሚከፍት አይደለም። ፕሬዚዳንቱ የግብጽ ጥቅም ለማስከበር ማንኛውም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ አንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴው ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመለክት ነው። ባለፉት ሳምንት የግብጽ ከፍተኛ ባለስልጣን የሚያደርጉ ያደረጓቸው ንግግሮች እየተከታተለች ምላሽ እየሰጠች ያለችው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሞን አሰምታለች። የኢትዮጵያ ውሃና ኢነርጂ ሚኒስትር እንዳለው ግብጽ ከአባይ ወንዝ ከታላቅ ህዳሴ ግድብ በተያዘ በኢትዮጵያ የከፈተችው ዘመቻ አጠናክራ ትቀጥላለች በማለት ገልጸዋል። አይኤምኤፍ ዓለም አቀፍ የገንዘብ ተቋም ከፍተኛ እዳ ያለባቸውን ሀገር ዘርዝረዋል። እንደ ኢትዮጵያ አቆጣጠር ከጥቅምት 2025 ጀምረ በአጠቃላይ 86 ሀገራት 162 ቢሊዮን ዶላር የሚ የሚመጣጠን እዳ አለባቸው አለ። ኢትዮጵያም ከአፍሪካ ሀገራት 2.17 ቢሊዮን ዶላር እዳ በመያዝ 14ተኛ ደረጃ ስሟ ተነስቷል። አርጀንቲና 56.8 ቢሊዮን ዶላር፣ ዩክሬን 14.1 ቢሊዮን ዶላር፣ ግብጽ 93 ቢሊዮን ዶላር ከፍተኛ ብድር ካለባቸው ሀገራት ከአንድ እስከ ሶስት ያለውን ደረጃ ይዘዋል። በተያዘም ዜና ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በመጠናቀቅ ሁለት ወራ ብቻ በቀሩት የዘንድሮ የፈረንጆ ዓመት የኢትዮጵያ ኢኮኖሚ 7.2 በመቶ ያድጋል ተብሎ እንደሚጠብቅ ተንብየዋል። ድርጅቱ ሀገራት በቀጣይ የፈረንጆች 2026 ዓመት ይኖራል በሚል ያስቀመጠው እድገት ለዚህ ዓመት የተነበየው ዜሮ ነጥብ አንድ በመቶ ያነሰ ነው ተብሏል። የገንዘብ ሚኒስቴር ለአለም ባንክና ኤምኤፍ ተጨማሪ ብድር ጥያቄ አቀረበ። የልኡክ ቡድናቸው ይዘው አለም ባንክና ዓለም የገንዘብ ድርጅት ኤምኤፍ ስብሰባ ላይ እየተሳተፉ የሚገኙት የገንዘብ ሚኒስትር አቶ አህመድ ሽዴ ተጨማሪ ብድር ጥያቄ አቀረቡ። ከጥቅምት 3 2018 ዓም ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ የሚገኘው አመታዊ ስብሰባ የገንዘብ ሚኒስትሩና ብሔራዊ ባንክ ገዢ ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ ማካሪ አቶ ተክለ ወልድ አጥናፉና ሌሎች ከፍተኛ መንግስት ስራ ኃላፊዎች ተገኝተዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴና ልኡካቸው ምስራቃዊ ምስራቃዊና ደቡብ አፍሪካ ምክትል ፕሬዝዳንት ንዲያሚ ዲኦፒ ጋር ባደረጉት ስብሰባ ሚኒስትሩ በግብርና ምርታማነት ኢነርጂና ሰው ሀብት ልማት በቀጣይ ትስስር መሰረተ ልማት ፍላጎት ያለው የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸው የሚኒስትሩ መስሪያ ቤት በድረገጹ አስታውቋል። አቶ አህመድ ሺዴ የዓለም ባንክ ላደረገው ከፍተኛ ቴክኒካዊና ፋይናንስ ድጋፍ እንዳመሰገኑ፣ መንግስት እያካሄዳቸው ያሉ ድሃ ተኮር ሪፎርም በተመለከተ ማብራራታቸውን፣ ሪፎርም ለማስቀጠል የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑን አጽንኦት ሰጥተዋል። ምስራቃዊና ደቡብ አፍሪካ ምክትል ፕሬዚዳንት በበኩላቸው በኢትዮጵያ ለኃይል ማስፋፊያ አነስተኛ አርሶ አደሮች ምርታማነት ፋይናንስና ትስስር ለመጨመር ጥራት ያለው የሰው ኃይል ወደ ስራ እንዲገባና አነስተኛ አምራቾችን ለመደገፍ ስራ ይከናወናል ማለታቸው ተገልጿል። ከዚሁም ጋር ተያይዞ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ ሁለት ወር ብቻ በቀሩት የዘንድሮ ፈረንጆ ዓመት የኢትዮጵያ ኢኮኖሚ 7 ነጥብ 2 በመቶ ያድጋል ተብሎ እንደሚጠብቅ ተንብይዋል። ድርጅቱ ሀገራት በቀጣይ የፈረንጆች 2016 ዓመት ይኖረው የሚለውን ያስቀመጠው እድገት በዚህ ዓመት ከተነበየው 0 ነጥብ 1 በመቶ ያነሰ ነው። መቀመጫውን ዋሽንግተን ዲሲ ያደረገው አይኤምኤፍ ይህን ያሳወቀው ዛሬ ሐሙስ ጥቅምት 6 2018 ዓ ምት ባደረገው ዓመታዊ ሪፖርቱ ነው። ሪፖርቱን ኢትዮጵያ ጨምሮ ከሰሃራ በታች የሚገኙ 45 ሀገራትን ኢኮኖሚያዊ ሁኔታ የዳሰሰ ነው። በዚህም ቀጠና ለኢኮኖሚ እድገት በፈረንጆች 2025 ዓመት 4.1 በመቶ ከሆነ የተረጋጋ ሁኔታ እንደሚቀጥል አመላክተዋል። የኢኮኖሚ ትንበያ በመጨረሻ የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመ ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመላክተዋል። በመጪው ጊዜያት የነዳጅ ዋጋ ይብለጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅ የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆን ሪፖርቱ አትተዋል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ የተመሰረተ ሀገራ ጠቃሚ እንደሚሆን አይኤምኤፍ አስታውቋል። ኢትዮጵያ አየር መንገድ ወደ ፖርት ሱዳን በረራ አገልግሎት ዳግም ጀመረ። ኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገው በረራ ከጥቅምት አምስት ቀን 2018 ዓ.ም ጀምሮ ዳግም ማስጀምሩን አስታውቋል። አየር መንገዱ ወደ ፖርት ሱዳን ከጥቅምት አምስት ቀን 2018 ዓ ም ጀምሮ በቀን አንድ ጊዜ በረራ የሚያደርገው ገልጾ በቀጣይ ከጥቅምት 2018 ጀምሮ ደግሞ በረራዎችን በቀን ሁለት ጊዜ እንደሚያሳድግ ጠቁሟል። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይል አርኤስኤ መካከል ግጭት ከተቀሰቀሰ ሚያዝያ 2015 ወዲህ የሱዳን መንግስት ዋና ከተማ ካርቱምን በመልቀቅም ሀገሪቱ ሲያስተዳድር የቆየው በምስራቅ የሀገሪቱ ክፍል የምትገኘው ፖርት ሱዳን የሚገኘው ጊዜያዊ መቀመጫ እንደነበር ይታወሳል። ይህን ተከትሎ አየር መንገዱ ወደ ፖርት ሱዳን ተከታታይ በረራዎችን ሲያደርግ የነበረ ሲሆን ከወራት በፊት በሀገሪቱ እንደገና ባገረሸው ግጭት ሳቢያ ወደ ፖርት ሱዳን ሲያደርግ የነበረውን በረራ ለማቋረጥ ተገዶ